እጅግ የተወደዳችሁ አድማጮች እንደምናረፍዳችኋል በያላችሁበት ሁሉ ሰላማቸው እንዲበዛ ስል ልባዊ ምኞቴን እየገለጽኩ፣ ክቡራን አድማጮች በዚህ የመረጃ ሰዓት ከተለያዩ የሀገራችን ክፍሎች በተለይም ከወደ አማራ ክልል እየጦር ግንባሮች እጅግ አንገብጋቢ ሰበር መደመጥ ያለባቸውን ወሳኝ መረጃዎች በማጠናቀር ወደ እናንተ ይዤ ቀርብ ያለሁ እናንተም እስከ መረጃዎቹ ፍጻሜ አብራችሁኝ በመቆየት እኚህን ወሳኝ መረጃዎች እንድትከታተሉም እያልኩ ቪዲዮውን ስትጀምሩ በቅንነት ላይክ በማድረግ እየጀመራችሁ በኮመንት መስጫው ስርም የግላ በሳብ አስተያየቶቻችሁን በማስፈር በተለያዩ የዓለማችን ክፍል ለሚገኙ ወዳጅ ዘመዶቻችሁ የአገራችሁን ወቅታዊ መረጃዎች መከታተል እየችሉ ዘንድ ቻናሉን እንዲሁም ቪዲዮውን ሼር እንድታድርጓቸውም ስል በትህትና እያሳሰብኳቸው ቀጥታ ወደ ዝርዝር መረጃዎቹ የምሻገር ነው የሚሆነው። ቀዳሚ ወዳደረኩላቸው የመረጃ ክፍሌም በቀጥታ ስሻገር ከሰዓታት በፊት የደረሰንን እጅግ አስደማሜ ወሳኝ መረጃ በማስቀደም የምጀምር ይሆናል። ዳግማዊ ቴድሮስ አምስተኛ ኮር የጠላቱ ወታደራዊ የማዘዣ ቦታ የሆነችውን ደጎማ ከተማን ከበባ ውስጥ በማስገባት በጠላት ላይ የማያዳግም እርምጃ ወሰደ። በዛሬ ሁለት ጥቅምት 4 ቀን 2018 ዓ ም ከጠዋቱ 12 ሰዓት ጀምሮም የአፋ ባሃ ሰሜን አማራ ቀጠና በላይ ዘለቀዝ ዳግማዊ ቴድሮስ አምስተኛ ኮር መብረቅ ክፍለ ጦር፣ ጥቁር አንበሳ ክፍለ ጦር፣ ፋናየ ወቤ ክፍለ ጦርና ጎንደር የበጋሸው ክፍለ ጦር፣ ነብዩ አሳምነው ብርጌድ በአራት አቅጣጫ ከጠላት ምሽግ ድረስ በመግባት የጨበጣ ውጊያና ቦምብ ውርወራ እየደረሰ እለአስጨራሽ ውጊያ አድርገዋል። ሴጋ በአንባጭራ በአንባ ዙሪያና በደንጎርሳ ምሽጎች የጠላት ኃይል የተቀጠቀጠ ሲሆን ከፍተኛ ቁጥር ያለው የጠላት ጥምር ኃይልም ሞትና ቁስለኛ ሆኗል። ከማክሰኘት ደጎማ ና ከአርባያ ደጎማ የሚወስዱ ሁለቱን መንገዶችም ዝግ በማድረግ ውጊያው የተካሄደ ሲሆን የጠላት ኃይልም ድጋፍ ለመስጠት በከፍተኛ ሁኔታ ችግር ውስጥ መግባቱም ታውቋል። በዚህ ሰበብ ክፉኛ የቆሰሉትን የጠላት ኃይላት ወደ ከፍተኛ ሕክምና ማድረስ አለመቻላቸውም ተገልጿል። በውጊያው የተገኙ ድሎች መካከልም 15 እስከ ወዲያኛው ተሸኝቷል። 23 ቆሰለኛ ሲሆን በአሁኑ ሰዓት በደጎማ ጤና ጣቢያ የሕክምና እርዳታ እየተደረገላቸው እንደሆነም ታውቋል። ከዚህ ጋር በተያያዘም በትናንትና ሁለት ጥቅምት 3 ቀን 2018 ዓ.ም ተምረት በስድስት አቅጣጫ ጎንደር የበጋሻው ክፍለ ጦርንና ታድለው ብርሃን ክፍለ ጦሮችን ለመበተን ከፍ ሲልም ደግሞ ለመደምሰስ በሚል አቅደው የመጣውን የጠላት ኃይል አሳፍረው መመለሳቸው ታውቋል። ውጊያው ከምንዝሮ ዋርሴማ እስከ አይባ ደንቀዝ ከፍተኛ ቦታዎችን ያካለለ ሲሆን የጠላት ኃይልም ከፍተኛ ወታደራዊና ፖለቲካዊ ኪሳራዎችን አስተናግደውም ሊመለስ ችሏል። ከአዘዞ ከአምባ ጊዮርጊስ ከደጎማናም ከአርባያ ተወጣቶም የመጣው የብልጽግና ወንበር አስጠባቂ ኃይልም የዘውትር ግብሮ የሆነውና የሆነውንም ሞትና ቁስለትን በግንደፈር ጣማዎቹ ፋኖዎች ተከናንቦ ይህ ዜና እስከተጠናቀረበት ጊዜ ድረስ ወደ መጣበት እየተመለሰ መሆኑ ታውቋል። ውጊያው በውጊያውም ዘጠኝ የሞተ ሲሆን ስድስት ቁስለኛ ተደርጓል። ተያያዥ መረጃዎችን ከስፍራው እየተከታተል እንገኛለን። በዝርዝር የሚደርሱንን መረጃዎች አጠናቅረን በስፋት የምንመለስበት ይሆናል። ወደ ቀጣይ መረጃዬም ስሻገር ከደቂቃዎች በፊት የደረሰንን ሰበር ዜና ላስደምጣችሁ ከወደ አዲስ ቅዳም የደረሰን ሰበር ዜና አለ 19 ተመክሮ አይደን በጠዋቶ ተሸኝቷል ሲለው የመረጃ ምንጮቻችን ገለጹ። በዛሬው ዕለት ጥቅምት 4 ቀን 2018 ዓ.ም ከሌሊቱ 12 ሰዓት ጀምሮ የአፋባ ምዕራብ አማራ ቀጠናት ቴድሮስ እዝ ሦስተኛ ጎጃም ማገው ምድር አስር አለቃ ኤፍሬም አጥናፉ ብርጌድ አዲስ ቅዳም ከተማ ውስጥ በመግባትም ባደረገችው የእጅ በእጅ ውጊያ እየታገዘም ድንገተኛ ኦፕሬሽን በጥላት ላይ ከፍ ያለ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። በዚህም ከሌሊቱ አስራ ሁለት ሰዓት እስከ ረፋዳ አምስት ሰዓት ድረስ ለተከታታይ አምስት ሰዓታት በቆየ ልዩ ኦፕሬሽን አዲስ ቅዳም ስላሴ አባ አይናለም ከብት ገበያና ባታ ቤተ ክርስቲያን መሽጎ የነበረው ከሞት እየተረፈ ጠላትም በፋናዎች አረር እየተሸኙ 19 ድለ ቤሱ ጓዶቻቸውን ሳያነሳም ቁስለኛና ቁሳቁሱን በየሜዳው እያንጠባጠበም ሙሉ በሙሉ ምሽጉን በመልቀቅ ወደ አድጓሜ ተራራ ፈርጥቷል። አጠቃላይ በዛሬው የአዲስ ቅዳም ከተማ ልዩ ኦፕሬሽን 19 የብልጽግና ታጣቂ ሲወገድ 27 ቁስለኛ ሆኖ 16 ክላሽንኮቭ መሳሪያ ብዛት ካለው ተተኳሽ ጋር በምርኮ ገቢ ተደርጓል። ከስፍራው ተያያዥ መረጃዎችን እየተከታተልን እንገኛለን። በቀጣዩ የመረጃ ክፍላችን የሚደርሱንን ዝርዝር መረጃዎች አጠናቅረን በስፋት የምንመለስበት ይሆናል። ወደ ቀጣይ ሰበር ዜናም ስሻገር ንጉስ ሚካኤል አሌኮ ደቡብ ወሎ ዞን ውስጥ ከሰፈረው በኮሎኔል መብሬ አስማማ ዋሴ ከሚመራው አድማ ብተና መካከል የ22ተኛ ሻለቃ አዛዥ የሆነው ኢንጂነር አዝመራውን መደምሰሱ ተረጋገጠ። ከደቡብ ወሎ ዞን መቀመጫ ደሴ ከተማ በስተምዕራብ ከሚገኙት 11 ወረዳዎች አንዷ የሆነችው ማልሳይንቱ ወረዳ መቀመጫ ደንሳ ከተማ ውስጥ ሰሞኑን በተከታታይ ለሶስት ቀናት የደጎስ ሚካኤል አሌኮር ሰራዊት የማጥቃት እርምጃ ወስዶም የጥላትን ኃይል መደምሰሱ ማቁሰሉና መበታተኑ እየተገለጸ ሲሆን፣ ቆሮ ካቀፋቸው ክፍለ ጦሮች መካከል የአማራ ሳይንት መቅደላ ክፍለ ጦር፣ መብረቅ ክፍለ ጦር እና የኢንጂነር ደሳለኛ ሰፋ ክፍለ ጦር የተወሰኑ አሃዶች በውጭ መሀል ወደ መሀል ሳይንት የላኩት ኃይልም ከፍተኛ የጦር ሜዳ ጀብዶ ፈጽሞ ከአድማ ብተና ሻለቃ አዛዥ በተጨማሪ የኮሎኔል መብሪያ ስማማ ዋሳያ ጃቢ የሆነ ስናይፐር ተኳሽ እንዲሁም ሄኖክ እየተባለ የሀያ ሁለተኛ ሻለቃ ዘመቻ መሪንና ሶስት የብልጽግና አመራሮችን ከበርካታ የጠላት ሰራዊት አባላት ጋር መደምሰሶ ተረጋግጧል። የመሃል ሳይንት ወረዳ ኮማንድ ፖስት ከዚህ ቀደም የያዛቸው የግብ እስረኞችን ሰብስቦ ወደ ካምፕ ወስዶ ለጦርነት ከለላነት እንደተጠቀምባቸውም ታውቋል። ድንሳ ከተማ ዳር እየተገነባ ያለው ሆስፒታል ግቢ ውስጥ እየመሸገው ጣላት የሆስፒታሉ ንንጻዎችና እንደ ጋሻ ተጠቅሞ ራሱን ለመከላከል ቢሞክርም ነሞታ የፈሬ ካምፖን ተጠግተው በቦምብ ስላጋጆት በትምትኖ ሊወጣ ችሏል። የደንሳውን ድንገተኛ ኦፕሬሽን ተከትሎ አንድ ጋንታ አድማ ሙሉ በሙሉ ተበትኗል። የጋንታው አባላት ከነበሩት ሶስቱ ወደ ኮሮ ሰራዊት በገዛ ፍቃዳቸው ከነሙሉ ትጥቃቸው ሲከዱ አስራ አምስት ሰላም አስከባሪዎችም ጠላትን ከድተዋል። የጦሮ የኮሮ ሰራዊትም ደንሳ ከተማን ሙሉ በሙሉ ሲቆጣጠር የጠላት ኃይል ከጉረቤት ወረዳዎች የሰው ኃይል ጭማሪ ጠይቆ ከመካነ ሰላም በኩል አጋዥ ቢላክለትም አስክሬን አጅበው ቀብር ከመፈጸሙ ውጪ የሰጡት የተለየ ድጋፍ የለም። በዛሬው እለት ማለትም መስከረም 4 ቀን 2018 ዓ.ም ጭምር የለቅሶ ስነ ስርዓት ላይ ጥይት ሲተኩሱ ማርፈዳቸውን ነው ለማወቅ የተቻለው። ከትናንት በስቲያ አመራሮች ሲቀበሩም የቡድን መሳሪያ ተኩስ ጭምር እንደነበረም ተረጋግጧል። የደንሳውን ኦፕሬሽን የመሮት የመንሌ ለከዘ ምክትል ዘመቻ መሪ ኮሎኔል ፈንታዬ እመኩዬ ያዘው ምክትል ወታደራዊ አዛዥ ሻለቃ ሀብታሙ ደምሴ የነጎስ ሚካኤል አሌኮር አዛዥ ሻለቃ አብነው ታደሰ፣ የባለሸረጦ ክፍለ ጦር ወታደራዊ አማካሪ ሻለቃ ክንዱ ሰውነት፣ የባለሸረጦ ክፍለ ጦር ዘመቻ መሪ መቶ አለቃ ታደሰ አስፋው እንዲሁም የነጎስ ሚካኤል አሌኮር ወታደራዊ አዛዥ ፋኖ አበበ መኩሪያና የኮሮ ዘመቻ መምሪያ ኃላፊ ፋኖ ጌትነት ሲሆኑ በኮሮ ስር ካሉት ክፍለ ጦሮች መካከል ከሶስቱ የተወጣጣ ኃይል በመያዝም ታላቅ የጦር ሜዳ ጀብዶ መፈጸም ተችሏል። በተለይ የ ሀያ ሁለተኛ ሻለቃ አዛዥ ኢንጂነር አዝመራው እና ኢኖክ የተባለው የሻለቃው ዘመቻ መሪ መደምሰሳቸው የጠላት ኃይልን አጣብቂኝ ውስጥ ከቶት እየተበተኑትም ተመልሰው ወደ ካምፕ አለመግባታቸውና አድራሻቸውም መጥፋቶ ታውቋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ህልውናችን በተባበረ ክንዳችን ሲል አፋባሃ ምስራቅ አማራ ቀጠና ምኒልክ እዝ ጥቅምት 4 ቀን 2018 ዓ ም ይህንን ወሳኝ መረጃ በማኅበራዊ የትስስር ገጹ በኩል አጋርቷል። ከዚሁ ጋር የተያይዘው የሚወጡ መረጃዎችን እየተከታተል እንገኛለን። በቀጣዩ የመረጃ ክፍላችን በዝርዝር አጠናቅረን የምንመለስበት ይሆናል። ክቡራን አድማጮች ለዚህ የመረጃ ሰዓት ያስኩላቸው አሁናዊ ወቅታዊና ሀገራዊ የግንባር መረጃዎችም ይህን ይመስላሉ። ከሰዓታት በኋላ በሌሎች ወቅታዊ መረጃዎች እስከምንገናኝ ድረስ መልካም ቆይታ እንዲሆንላችሁ እየተመኘው፣ አሁንም ለዚህ የዩቲብ ቻናል አዲስ እየሆናችሁ ካላችሁ በየጊዜው የሚለቀቁ ታማኝ ወቅታዊና ሀገራዊ አጫጭር እንዲሁም ፈጣን መረጃዎች በፍጥነት ወደ እናንተ መድረስ ይችሉ ዘንድ ቻናሉን እንዲሁም ቪዲዮን ሼር በማድረግ የዩቲብ ቻናላችን ቤተሰብ እንድትሆኑም በፍቅር ጋበዛችኋለው። መልካም ቆይታ ይሁንላችሁ።